ለምን ለምን ለምን? እሱን አላውቅም አለ። ዋልም እኮ አልኩ። ቻፕ ኖ ኖ ኖ። ለምን አንቺ ሰምተሽ መጥተሽ ለምን? አለ። ሰምቼ መጥቼ እኮ የራሴ ስህተት ነው እኮ አልኩ። መራቅ ነበረብኝ ግን፣ እኔን ታውቀኛለህ ብዙ እኔ ሐቡዬ ብዙ በእንደዚህ አይነት ነገር አላምንም ራሴ ማለት ነው እና ያልራኩበትን ምክንያት በሰዓቱ አታውቂውም። ገባሽ? ሞት ለሰው ልጅ ትምህርት ይሆናል። ድምጽ የለም። አቡ ድምጽሽ አይሰማም። ይቅርታ ሚዩት አድርጌ ስለነበረ ነው። እኔ በደንብ ከልቤ እያዳመጥኩሽ ነው። እህትሽ አላይ ርሃማት ሰዓዳ ነው አይደል ስሟ ሰሚራ ስሟን እንኳን አስተካክል አጣቅም ሰው ላይ ና ሰዓዳ ብላ ነው የፖሰትቻ ይትሻላደ ሰሚራና ሰሚራና ቻፒ ተለያይተው ነበር። እሷ እየመጣች ካፌ የምትበጠብጠው ምናምን ተለያይተው ነበረ። እንደዚህ የጠበቀ ግንኙነትም አልነበራቸውም። እኔ ኢትዮጵያ ነበርኩኝ ግንኙነት ሲጀምሩ ግንኙነታቸው ላይ ፍቃደኛ አይደለሁም። እሱም ያውቃል ገባሽ። እኔ ስናገራት ከሱ ከኮን ፍቃደኛ ያልሆንሽ ምክንያት ለምን ለምን ፍቃደኛ ያልሆንሽ ፍሬንዳችን ነው ያለውን ነገር እናውቃለን። ገባሽ። ፕላስ ሰላም የምትባለው ሚስቱ የተለያያት የልጁ እናትም ፍሬንድ ነበረች ከኛ ጋር ገባሽ። ይሄ ነገር ፌር አይደለም ብዬ ስለማስብ እንደኔ ገባኝ ምናምን ብላሽ ሳይሆነ ኦሬዲ ከጓደኛዜቶችካም ቻፒ ግንኙነት ይኖረዋል ምናምን ገባሽ። ይሄ እሷ እና እሱም በወንድምነት ነበር ማቀው እኔ ኢትዮጵያ ነበርኩኝ ግንኙነት ጀምሮ እዚህ መጥቼ ሳይ ከእሷ ጋር ስከለክላት ከኔ ጋር ተጠማመደች፣ እህቴ ማለት ነው። ከዛ የተፈጠረ ተፈጠረ፣ አረገዘች፣ ተወለደ። ወልዳ ልጁን አይ ቲንክ ስንት ወር ህፃን ልጅ እንዳለ ነው የታመመችው። ልጁን እያዘለች ትሄዳለች፣ ካፍቴሪያ የእሱ የቻፕ ካፍቴሪያ እዛው ኢማራት ውስጥ ሄድ። የወለደችው እዛው ኢማራት ውስጥ ኢትዮጵያ ነው የወለደችው። ይዛው መጣች፣ ልጁ መጣ እዚህ ማለት ነው። ልጁ መጥቶ የኖሩ ላይ አምስት ወር ምናምን እንደኖሩ ነው ያመማት አዛኛ። ልጁን እዚህ ትተን እሷን ይዘናት ሄድን ኢትዮጵያ። ከዛ ስትመለስ ተሽሏት፣ ያው ያዝ ለቀቅ ነው የሚያደርጋት፣ እንትን አይላትም ወደ የሱን ካፍት የቆሻሻ መጥረግ ነው ምናምን። ገባሽ? የስራ ቦታ ስለሆነ እሱም ማስቸገር እንደሆነ እናውቃለን፣ እየተነጋገርን በምንችለው መጠን እናስወጣታለን። ትሄዳለች ኢትዮጵያ። አሁንም ቆይታ ትመጣለች። የኢድ ቀን ለእኔ እንዲ እንዲ ብላኛለች በስትክክል። ከዛ በኋላ እኔ ከሱ አልራኩም። ፍሬንድ ነበርን ከሱ ጋር። እውነት ነው ጠልታለች አልኩትኝ። ቻፒ ልትመጣ ስለነበር ሰው ማለት ነው እንዴት ነው አሁን ሀያትዬ፣ ዬ እህቴ መድኃኒት እንዳሰራባት ከነገረችኝ ሰው ጋር መጥቼ አብሬ መብላት መጠጣት እህቴን መካድ አይሆንም። እህቴ ተጠብቄ ነው ከእሷ ኢቨን ስትጠይቀን አግኝታችኋል ወይ ስትለኝ ኖ ኖ መልሳችን ማለት ነው። ስተት ነው እጃት አለው። ስተት ነው። ስተት ነው። አመኛለሁ የኮት ፋቲማ እንት ብቻ ተብሎ አይታለፍም። እዚህ ጋር ያጅል ፋዲያ በምን ያለፈውን ነገር ጨርሽ ጨርሽና እህቴ የእናቴ ልጅ መድኃኒት አሰርቶብኛል፣ ይሄ ሰው ክፉ ነው ነው ብላሽት፣ ምክንያት እሱ ነው ብላኝ መጥቼ አብሬ ላናግረው አብሬው ልበላ ልጠጣ አልችልም። ይሄ ስህተት ነው ብዬሻለሁ እኮ። እሱ የራሱ ስህተት ነው። በሰአቱ አላቅም አለ። እዚህ ጋር ለምን አልጋኩትም? ከእሱ እሱ አላቅም ያለፈውን ነገር በምላክ ተካክለው እችላለሁ። እሺ አቢባ፣ እዚህ ጋር ልስጥ፣ አስተያየት ስጥ መጨረሻ ላይ ሻልም፣ ሁሉንም ተናግራ ስትጨርስ። ኦኬ አይ የጨረሰኝ ስለመሰለኝ ነው። ኦኬ ጨረሰሻል? አልጨረስኩም፣ ጠይቂን ጥያቄው። እኔ እየጻፍኩ ስለሆነ ነው ጥያቄዎችን መጨረሻ ላይ ነው የምንጠይቅሽ። ስለዚህ ከምትለፈረ ቻፒ ቀድመው የሄዱት እህትና ወንድሞቼ ናቸው። እህቴና ወንድ የሚሄዱ ማለት ነው፣ ቀድሞው። እኔ በቪዛ ምክንያት ተመልሽ ነበር። ለክሶኔ ቤት ነበረ ቻፒ። ከዛ ተስተካክሎልኝ ሄድኩኝ። ኢትዮጵያ እህትሽ ምን ሆና ነው የሞተችው? ታማ ጸበል ድና ነበር። መርዝጠጥታ ማለት አስክሬኑ ተመርምሮ መርዝጠጥታ ነው። ኢማራት ላይ ነው ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው፣ ሆስፒታል ሆስፒታል ውስጥ ሆስፒታል ደርሳለች፣ ግን መዳን አልቻለች። ከዛ ሄድን ኢትዮጵያ። ቻፒ ይደውላል፣ ይጽፍልናል ምናምን ያው እንዴት ሆናችሁ ምናምን የሚለው ማለት ነው። ከዛ ሜሴጅ ላኩለትኝ ለቻፒ ቻፒ አልኩትኝ ለአንተ የነገርኩ ነገር እሷ ጠልታሃለች፣ እንደጠላቸው ብቻ ነበረ ለእኔ ግን ያለችኝ እሱ ነው እንደዚህ ያደረገኝ ብላኝ ያለች ያን አለመንገሬ ስህተት ነው። ከዚህ በኋላ ግን ከኛ እራቀን አልኩት፣ ቻፒል ማለት ነው። ከዛ አዩን እንዴት እንደዚህ ያደርጋለሁ ምናምን አለኝ። እሱን አናውቅም። ሐቅ ያለው አንድ ፈጣሪና አንድ የሞተችው ልጅ ጋር ነው። ኦልሬዲ እሷ ሞታለች፣ ገባሽ? ለምን መርዝ እንደጠጣችሁ ማለት አልታወቀም። ለምን መርዝ እንደጠጣችሁ ሀፉ ልትመጣ ልትመጣ እንደ ሮቡን ቀን የእሷ ኦልሞስት እዚህ ሀገር ስድስት ወር ካልገባሽ ይዛሽ እንትን ይላል አይደል ይበላሻል ከኤርፖርት ተመለሰ አስራ አምስት ቀን ምናምን የሚያስከነስልልን ሰው አግኝቼ እዚሁ ተከንስሎ ነው የሚወጣልሽ ቪዚት ዛ አይደለ ሮቡን ቀን ላኪልኝ ፎቶ እና ፓስፖርቱ አለ ኦልሬዲ ፎቶሽን ላኪልኝ ተነስተሽ ብዬ ብያ ኦኬ ብለናል ሐሙስ ቀን ነው ሐሙስ ሐሙስን ቀን የጠጣች እና የዛ ነው አርብ ነው ያረፈች። አርብ ዱባይ ልትመጣ ሐሙስ መርዝ ጠጣች። ኖ ላኪልኝ ፎቶ አልኳትኝ እኔ ቪዚት ይዛ ላወጣላት ማለት ነው። ያኛው ስድስት ወር ሞልቷት ስለተከነሰለ ፎቶ ላኪልኝ፣ ቪዚት ልትመጣ ማለት ነው ብያት። አርቡን ቀን ነው ያረፈች። እሺ አንድ ይሄ ጥያቄ ሳይጠፋብኝ ለቻፒ፣ ኢትዮጵያ በነበርክ ጊዜ ተገናኝታችሁ በአካል አውርታችሁ ታቃላችሁ? ከሰሚራ ጋር ኦኬ። እኔ እንደዚህ ከም እንደዚህ ከምመልስ ስልሽ ሙሉ ዲቴሉን ከእሷ ጋር የሚያለውን ከነሱ ጋር የሚያለውን እውነት ግን ነው ይሻላል። ቴንክ ዩ በኋላ ይዘዋል። እሺ ሀያት ቀጥይ። አልኳቲ አልኩቲን ቻፒን በቃ አትድረስብን፣ ሀቁ ያለው እኛ ጋርና የሞተች ልጅ ጋ ነው ፈጣሪ ጋር ነው የሞተችው ልጅ ጋ ነው። ሶ አላህ ባለቀን አቋን ያወጣላታል ብዬ አትድረስብኝ አልኩኝ ከቻፒ ጋር ተዘጋጋል። ከዛ በኋላ ማለት ነው ካለ ትናንትና አንተና እቺው አቅም ላይቭ ላይ ወገዲ አስራንዶ ሆናታል። ከዛ እህቴ የመጣች ሄደን ለቅሶ ለቅሶ መጣች፣ ኢትዮጵያ ኖ ዱባይ መጣች ለቅሶ፣ እዚህ ነበረች ኢትዮጵያ ነበረች ለቅሶ፣ እዚህ ያው ተቀመጠች መጣች ተቀመጠ ወንድሙ ዳኒ ሄደ ለቅሱት እና ስልክ እያወራን ነበር፣ አጋጣሚ ከእሷ ጋር ማለት ነው። እና እሷን አገናኝን ስላት አላገናኝ ማለችን ገባ፣ ሼም ይዘዋታል። እኔ ደግሞ እዚህ ጋር ሼም ምናምን የምለውም ነገር የለኝም። አላገናኝም ስትለኝ በሌላ ሰው ስልክ ደወልኩኝና፣ ዳኒ ቀጥ ብለህ ውጣ ለቅሱን፣ ስትለቅሱንም ምንም እንድንደረር እስከእናንተ ጋር አልፈልግም አልኩት። ያ ቀን ነው የመጨረሻ ከእነሱ ጋር ያለን፣ ፋይል ዘጋን ማለት ነው። ከዛ ተለቀቀ። የሶሊያና የኦዲሻ ቡ አስራ አንድ ወር ሙሉ ወይ የቻፒን ነገር ወይ እንደዚህ ወይ የሆነ ነገር ቢኖር ኖሮ አስራ አንድ ወር ሙሉ ማጣት ትችላለህ። ገባሽ ወይ ማስረጃ ቢኖረኝ ወይ የሆነ ነገር እህቴም እናቴንም አጥቼ ዝም ብዬ አልቀመጥም። ግን ፈጣሪ አላ ነገም ከነገ ወዲያም ፍርድ ይሰጣል። ገባሽ እህቴንም እናቴንም እናታችን ናት እህታችን ናት እሷ ናት ያመጣችን ያጣናት ማለት ነው። ግን እህታችሁ ናት ታላቀታችሁ እህታችን ናት እናታችን ናት ሁሉ ነገራችን ናት። አስራ አንድ ወር ሙሉ ወይ ማስረጃ ቢኖረኝ ወይ የሆነ ነገር ቢኖር ዝም ብዬ መቀመጥ አልፈልግም። ፕላስ የሱን ስም ሚዲያ ላይ ማንሳት ምናምን ብፈልግ አስራ አንድ ወር ሙሉ አንቺም ጋር መገኘት ይችላልሽ። አቡ ብዙ ሚዲያ መገኘት ይችላል። ገባሽ ይችልች ስትለቅ ሰው ላላ አናቃትን በአካል እንዳልኩሽ፣ ስትለቅ የቤተ ክርስቲያን ግሩፕ ላይ ወስዳ ሄደን ቁጥር ላከችላት። ከዛ በኋላ አንቺ ቤትም እንደምትቀርብ ሳርዬ ጋም እንደምትቀርብ አናውቅም። ግን እዛ ጋር ብዙ ሰው እንዳለችው ሰው ሊያና ገብቶ ብሏታል። ግን ሊወጣላት የቻለ ሰው የለም አይደለ? ግቡ ስንባል ገባን። ጋባሽ እዚህ ጋር ያጣናት እህታችን ነው። ከዚህ በኋላ እኛ የምናጣው ነገር የለም። የሚያስፈራን ነገር የለም። የምናጣው ነገር የለም። እሷን ካጣን በኋላ ሁለት ቻፒን ጥያቄ የመጣሁበትን ምክንያት አሁን እኔ ልጆች እያለሁትኝ ግብፅ ነው ያለሁትኝ እና እህቴ በጣም ዲፕሬሽን ውስጥ ገባች እና ፈራሁኝ ሌላ ነገር እንዳታደርግ ብዬ ማለት ነው ቻፒን እጠይቀዋለሁ እዚህ ጋር እዚህ ምን ብለው ከለቅሶ ደርሳ ስትመጣ እህቷ እራሷን ያጠፋችው ኤደን እና ቻፒ ግንኙነት ስላላቸው ነው ተብሎ ማለት ነው ታውቂያለሽ የሰወሬ ብቻዋን ናት እዚህ ጋር ነው የለሁም ምናምን እኛም እንደሱ ካፍቴሪያን ያላት ገባሽ ኢቨን የሌላ ሀገር ዜጎች እየመጡ አንቺ እንደዚህ ያደረግሽ እያሉ እየተናገሯት ማለት ነው ይህም ሀቅ ይውጣ እዚህ ጋር ቻፒ እውነት ከሄደን ጋር አንተ ግንኙነት አለህ ወይ ስለ እንደዚህ ስለተባለች ነገር ታውቃለህ ሊመልስልሽ እኔ በፍጹም እንደዚህ አይነት ነገር የለኝም። እኔ ሄደን እንደህቴ ነው ማለት የምታውቂው ነው ያው ያለንን ግንኙነት የእሷን ጓደኛ የእኔ ጓደኛ ነው። ድምፅክ በደንብ አይሰማም ቻፒ። እሺ፣ አሁን እስኪ ይሰማል። ማይኩን እንደዚህ ማድረግ ትችላለ፣ ከፈለግ በደንብ እንዲሰማ ማለት ነው። ይሄ ድምፁ እንዲሄድ ይሰማል አሁን። አዎ፣ እንደዚህ አይነት ነገር ማንም አይልም። ማንም ሊል አይችልም። ምክንያቱም እኔ እና ኤደንን በደንብ ሰው ያውቀናል፣ እሷንም ያውቃታል የእሷንም የእሷንም ቦይፍሬንድ ምናምን በቃ ላይፋችንን ምናምን ማንም ሰው ስለሚያውቅ በእርግጠኝነት እኔን ከሄደን ጋር ማንም ሰው እንደዚህ በእንደዚህ አይነት ወይ አይጠረጥም አልገባውም። እንደማመጣ ሀያት እሱ ሲያወራ፣ አንቺ ስታወሪ ማንም አልገባብሽም። እኔ የሚውት አድርጌ እሱ የሚውት አድርጎ ነበር። ስለዚህ ነፃነቱን ስጩና እስከ ያስረዳን። ከዛ ደግሞ እኔ አንቺ ስትናገሪ ያስኳቸው ሶስት ነጥቦች አሉ። እነሱን ጥያቄዎች እጠይቅሻለሁ። ለእናንተ ብቻ ነው የተወራው። ለእናንተ ብቻ ከሆነ የተወራው ምክንያቱም እነሱን የሚያውቅ ሰው ሁላ እኔን ያውቃል ተረተሽኛል አቡ። እነሱን የሚያውቅ ሰው ሁሉ እኔን ያውቃል፣ እኔን የሚያውቅ ሰው ሁሉ እነሱን ያውቃል። ከነሱ ጋር ክሎዝ የሆነ ሁሉ ከኔ ጋር ክሎዝ ነው። በህይወት ዘመኔ ይሄን ነገር ሰምቼው አላውቅም። ምክንያቱም አብረን ነው የምንውለው፣ ላይክ እንደነገርኩሽ ነው። የሷም ጓደኛ የሷም ቦይ ፍሬንድ የኔ ጓደኛ ነው። በጣም ረዥም ጊዜ አብረንን ያው በመሃል መጣላት መጋጨት ቢኖር ምንም ምንም የሰው ኖርማል ህይወት የለም ለዛ ቢሆንም ማንም ሰው እኔ ጋር እንደዚህ አይነት ነገር ሰምቼ አላቅም። በዙሪያ ያለ ሰው እንደዚህ ብሎኝ አያውቅም። አይደለም በዙሪያ ያለ ሰው፣ በነሱም ዙሪያ፣ በኔም ዙሪያ እንዳልኩሽ ያሉት ሰዎች በእንደዚህ አይነት ወይ አይጠረጥሩምም አይሉ። ለነሱ ብቻ ከተባለ ልክ ነው። ብዙ ሰው ለአንቺ ብቻ ሰምተሽ ከሆነ አይደል ነው። አላቅም እንጂ እንደዚህ አይነት ነገር አይባልም። አሁን ጥያቄሽን ከጨረሽ እኔ ስለ ሙሉ ዲቴሉ ልግባ። እንደ አንተም ስትናገር ነጥብ ይሄ ጥያቄዎች ስለምጠይቅ የእሱ አልጠይቃት እና ከዛ ወደ አንተ ንግግር እንሂድ። እሺ፣ ከመጨረሻው ልጀምር። መጀመሪያ ጥንቆላ ነው የእሱ ጥንቆላ ነው እህቴን የገደላት። የእሱ መድኃኒት ነው ብለሽ ነበር። አሁን ደግሞ እህቴ ራሷን ያጠፋችው አንተ ስላሳበድካት ሳይሆን ከኤደን ጋር አንተ ሪሌሽንሽፕ ስላለ ይሄን ስለሰማች ነው ራሷን ያጠፋችው ይባላል እያለች ነው። እና የቱ እያሉ ነው ምልሽ? እሱ እኮ ከሞተች በኋላ ኤደን ስትመጣ እዚያገር ኦረዲ፣ እህቴ ከሞተች በኋላ እንደዚህ እያሉ ነበረ። ገባሽ? ኦረዲ፣ እሷ ሞታለች። እሷ እንደዛ ነው ያጠፋችው ኤደን ከቻፕካ ግንኙነት ስላላት ነው የሚባል ነገር አለ። ስለዚህ ነገር እውነት ነው ወይ ብለሽ ከጠየሾች እንቅላትሽ ውስጥ ጥያቄ አለ። አሁን እሱ አሁን እውነት ነው እና ኤደን እርግጥ ጭንቅላት ውስጥ ጥያቄ አይደለም ያለው፣ እኛ እናውቀዋለን። ሀቡ እሱ የሚያውቀዋል፣ እኛም እናውቀዋለን። ነገር ግን ኢቭን ሌላ እኔ ስክሪንሾትም ላይቭ ላይ የሚያላርኩት ነገር አለ። አሁን በቀደም ከተነሳ በኋላ ማለት ነው ኢቭን እሱ አይቶ ላይሆን ይችላል። ሌላ ብዙ ቤቶች እየተከፈተ ስለዚህ ጉዳይ እንዳልሆነ ካወቅሽው ላነሳ የፈለኩትን ቻፒ ሀቡ ልጠይቅ ልንገርሽ፣ ላነሳ የቻቁበትን ምክንያት ልንገርሽ። እኛ በቀደም ከዚህ ቤት ከተወጣ በኋላ ብዙ ቤት እየከፈቱ የየራሳቸውን አስተያየት ሲሰጡ ነበረ። እስክሪንሾት አላረኩም። ኮመንት ላይ ምን እያሉ ነበረ? ታዲያ እህትዬው ለምን አብራተኛች እያሉ ነበረ፣ ብዙ ቤት ማለት ነው። ማናት ኤደን ከቻፒ ጋር ተኛች እያሉ ነው የሚወሩት። አዎ፣ ለምን እህትዬው ታዲያ አብራተኛች? ሶስት እህትማማቾችም ያፈቁት ነበረ እየተባለ ነበር። በየቤቱ ማለት ነው። ጆሮ ለባለቤቱ ባዳ ነው። ሜይ ቢ ይሄን ነገር ቻፒ ላይሰማ ይችላል። አላቅም ገባሽ። በማቀው ነገር ነው መፍረድ የምችለው። ኤደን እህቴ ሞታ ከመጣች በኋላ እዛ ለቅሶ ጨርሳ ስትመጣ ኢቨን የሌላ ሀገር ከስተመር ዜጎች አንቺ እንደዚህ አድርገሽ አይደል እንዴ እያሏት ማለት ነው ነበረ። ገባሽ። አሁን እኔ እዚህ ጋር ለምን ቻፒን ጠየኩትኝ? እዚህ ጋር ህዝብ አለ። ሁሉም ሰው የተለያየ አስተያየት ሲሰጥ ነበር አይደለም። በየቤቱ እየከፈተ እዚህ ጋር ቢያንስ የሚያውቀው እውነቱን ቻፒና እኛ ስለሆነ እሱ እውነቷን ያውጣ ብዬ ነው። ገባሽ ሌላ ምክንያት የለኝም። ለህዝቡ መልስ ለመስጠት ያህል ነው ማለት ነው። ልክ አይደለም። አሁንም አቢባ ልክ አይደለም። አሁንም ያለው ነገር ልክ አይደለም። ቅድም ያለችውና አሁን ያለችው ራሱ ልክ አይደለም። የትኛው እስኪ ንገረኝ ቻፕ፣ ከሁለት ውጭ ምንም ስለማልናገር ቅድም ያልኩትና አሁን ያልኩት ሊምታታ አይችል ነው። ልክ አይደለም ያልኩ አይቀኝ አይቀኝ። እስኪ ልክ ያለው ነገር ቅድም ሰው፣ ብዙ ሰው ያወራል፣ ብዙ ሰው ነገር ሚዲያ ላይ አለ። አሁን ደሞ አይ፣ አንዴ፣ ልክ ከዚህ በፊት ከላይቭ በፊት ይቅርታና፣ ልክ ነው ትናንትና ነው ላይቭ የነበረው አይደል? ከትናንት ወዲያ ወይም ምናምን ከትናንት ወዲያ በፊት

ላይቭ ላይ የተለያየ ላይቭ ቤት እንዲያሉ ኮመንት ሲያረጉ ነበረ። ስለላይቭ ተይው እና ስለ ሪያሊቲ ስናወራ አንቺንም እሱንም የሚያውቋቸው ሰዎች ኤደን እና ቻፒ ግንኙነት እንዳላቸው ያወራሉ። ጭምጭምታ ሰምተሻል አንቺ ቢሎ አዎ መተው ጠይቀዋል። በስትክክልጀ አልገባም ትላለች ደን እኔዛሆኘ ማለት ነው የመጣሁት ልጆች ትቼን የመጣሁት እዚህ ማለት ነው በቃ ማልቀስ ነው እንዲያሉ እንዲያሉ እያለች ማለት ነው ማልቀስ ነው ምናምን ስል ፈራሁኝ። እኔም መጣሁኝ እዚህ ገባሽ። ከዛ ግን ቻፕ አሁን ሰው አይ ኤደን አጠገብሽ ናት፣ አሁን አንዴ መታ ልትናገር ትችላለች፣ ይሄን ነገር ሰምታ ታውቃለች አታውቅም የሚለውን ነገር። ኤደን አንቺ እና ቻፕ ግንኙነት አላችሁ ተብሎ ተወርቶ አንቺ ጆሮ ደርሶ ያቀኝ ይሄን ነገር ሲንታል ያ እንገናኛለን። ቆይ ቆይ አንዴ ያቡኔ ልጠይቀው። ቻፕ እኔ እናንተ ለለቅሶ ከደረስን መጨረሻ ቀን ካወራኩ በኋላ አግኝቻለሁ አናቀም ግን፣ ከዛ በፊት ቆይ፣ እኔ ካንተ ጋር ያወራሁት መጨረሻ ቀን ኢትዮጵያ ሄደን አረንደ እስከ እያወራን ነበር። በደንብ ልክ ነኝ። የሆነ ነገር ካለ ተጠይቀኛል። አይ ውሸትሽ ነው በለኝ። ለመጨረሻ ጊዜ ያወራችሁት ኢትዮጵያ ለለቅሶ ሄደን ኢትዮጵያ ማለት ነው። ከዛ አወራውትኝ እህቴን እንደዚህ ሆኖ አጠበቀችኝ ምናምን ሁለት ብቻ አዛጋለውን ነገር። ከዛ በኋላ ወሩ ኤግዛክትሊ ጊዜው የዛሬ ስንት ወር ጋር ላይ ለቅሶ ላይ አሁን ማንሳት የምፈልገው ነገር ስላለ፣ የምጠይቅኝን ጥያቄ አንቺ ጠይቂኝ፣ የሁለታችን መልስ አድርጌ፣ እኔም ደግሞ የሁለታችሁንም ጥያቄ የምጠይቀው አለኝ። ችግር የለውም ስለዚህ ማውራት ያለብንን ነገር ጥቅልል አድርገን አንዴ እናውራና እኔም መልስ ልስጥ ለሁለታችሁ። ምክንያቱም ለምን መሰለሽ፣ አሁን ሁለቱም የሚያወሩት ነገር እየተጋጨ ነው። አያት ከራሷ ከምታወራው ጋር እየተጋጨ ነው እኮ ልጨርስልሻ። አሁን አቢባ እየሰማሽ ከሆነ መጀመሪያ በሰው ነው የተባለው አለ። መጀመሪያ በሰው ከሆነ ዛትሚስ በሰው ከሆነ በሰው ላይ ከሆነ ሄደንም አለች፣ እኔንም አለች። እኔና እሷ እስከ ለቅሶ ድረስ እናውራ ነበር። ሄደንም ትሰማ ነበር፣ እኔም እሰማ ነበር፣ አያትም ትሰማ ነበር። ምኑን ምኑን ቆይ፣ ግንኙነት አለጠ። እኔ ዳርሽ ትመጣ ነው አልኩህ እኮ ቻፒ ሊያሶ ምን እንዳልተቀርሻ አቡ እኔ አሁን እዚህ ጋር ነግሬሻለሁ አይደል? በውስጥ ልልክልሽ ይችላል። እሺ፣ አሁን እንደዚህ አይመጡም። ስሚ፣ እኔ ለቅሶ ደርሼ መጣው ነገርኩሽ። ከሆነ የመጨረሻ አንድ ጓደኛ አለችኝ ሐቡ አንድ እየተወራ ነው ያለው ብላ ያለች ልጃለች። አስፈላጊ አይደለም። ኖ ኖ ኖ እኮ አሁን ሪዝን አንድ እኔ ነው እኮ ቻፒ ነገር ወደኋላ ምናምን ምን ነገር ታውቃለህ አይደል እናወራለን ። አዎ እናወራለን። ለቅሶ የሄድኩ ጊዜ አዋርካም። በቃ ጥያቄውን ለመጨረሻ ጊዜ ካወራችሁበት፣ አልኩሽ ለቅሶ ሄጂ፣ ስፖርት ድረስ ኤርፖርት ድረስ ኢትዮጵያው አውርቼዋለሁ። ከቀብሩ በኋላ አላወራውት። የዛሬ አስራ አንድ ወር ማለት ነው። አንቺ እና ቻፒ ለመጨረሻ ጊዜ ያወራችሁት? አዎ ኢቨን አይቼውም ማለት እሺ የዛሬ 11 ወር። ከዛ ለምንድነው ከቻፒ ጋር ቤስት ፍሬንድ ነበራችሁ፣ ለምን ተዘጋጋችሁ? ምንድነው ምክንያትሽ? በዚህ በእንትኑ ነው። መጀመሪያማ ጓደኛ ነን፣ በደንብ ስንት፣ በጣም ረጅም አመት ጓደኛ ነን እኮ። ልክ ከሞተሽ በኋላ ነጋሽ ትላንትና ነገርኩሽ። ሪዝኔ ትላንትና ልክ እህቴ ተቀብራ፣ ልጅቷ የሆነች እህቴ የሚጸብን ታስጠምቃት ልጅ ነበረች፣ ነበረች አልኩሽ እኮ ከዛ በኋላ አልመጣችም ነበር። ልክ ከተቀበረሽ ከሁለተኛው ቀን ነው ከሶስተኛው ቀን በኋላ ብቻ መጣች። ቆይ ቆይ መጣልኝ በቀደም ያልሽ እህትሽም ጸበል የምታስቀምቃት ልጅ እሱ መድኒት አሰርቶባት ነው ስላለችሽ ነው አንቺ እሱን የዘጋሽ? አዎ። ለምን ያቅ ነበር ወይ አለችኝ። ይሄ ነገር እንትን ይላል ያቅ ነበር ወይ ስለሷ፣ ገባሽ? ቻፒ መጋገት ይታል ወንድ ልጇ አባት ሲጀምር ስሙንም አታውቀውም ስትለኝ አለ ምናው ጓደኛ ጓደኛዬ እኮ ነው ፍሬንድ ነው ገባሽ? ፍሬንድ እኮ ነው ምናው ስለ ስለሷ ያቅ ነበር እንዴ አለችኝ። አዎ ያውቃል። ምክንያቱም ስለሚያውቅ ስለምናወራ ገባሽ። አዎ ያውቃል እናወራለን ስላት፣ ኦኬ አንቺ ነሽ የገደልሻት አለች። ይሄንን ነግሬሻለሁ ባለፈውም አንድ ሁለተኛ ነገር ነጥቡ የስሙ የተባለው ነገር ሀቡ እኔ ሄጄ ቆይቼ ነው የመጣሁት። ኢትዮጵያ ያውቃል እሱ። አንዴ አይደለም ሁለቴ፣ ሶስቴ ነው የሄድኩት። አሁን ኢትዮጵያ ማለት ነው የሆነ ሰዓት ተመለስኩ። ኢቨን እከሌከሌ ሰው አይገባም። አሁን እኛ ሶስታችን ስለምናወራ ነው። ገብቶሻል። እንደዚህ እንደዚህ እያልኩ እያስረዳሁሽ አለው። ስመጣ ማለት የመጀመሪያውን ስመጣ፣ በቃ ምን ብዬሽ ልንገርሽ፣ ሰው ምናምን እንደዚህ በቃ እንትን ይላል። ኢቨን አሁን አሁን ነው የምልሽ፣ ከአስር ደቂቃ በፊት እከሌከሌ ቢጠረት እኔ እኮ የተቀየምኩሽ አለኝ እንደዚህ ማውራትሽ ምናምን የሆነ ሰው መጥቶ ከእሱ ጋር እንደዚህ ስለተኛሽ ምናምን ተብዬ ነው። እንደማታደርጊው አውቃለሁ ምናምን አለ። እሱ በእርግጥ አይሰማም ላይሰማ ይችላል። እኔም በሰው በሰው ነው። አንደኛ የሆነ አረብ የሚያውራን መቶ የነገረኝ፣ ሁለተኛ ጓደኛዬ የራሱ መጥታ ኮስታር ብላ ጠየቀች። እንግቤት ድረስ ማለት ነው። እንደዚህ ታውቂኛለሽ አልኳት ከምን ተነስተው ነው ሰዎች? ከምን ተነስተው ነው ከገዛ ከእህትሽ ፍቅረኛ ጋር ትተኛለሽ ብለው የሚያወሩት? ከምን ተነስተው ለምን? በጣም ስለምንገናኝ በጣም ነው በጣም ፍሬንድ ነን ከምትዩ በላይ ነገርኩሽ እኮ ኢቨን፣ አልኩሽ እኮ ከእሱ ጋር በጣም ፍሬንድ ነን። በጣም ከምን ነገርሽ በላይ ጓደኛ ነን። አብረን እዚህ የምንውለው ካፍቴሪያ የምንውለው ከዛ የሆነ እንትን እንሄዳለን፣ ማለት በጣም ጓደኛ ነን። የኔ አብሮ መስራት፣ የስራ ባልደረባ ደረባ፣ የሰፈር ልጅ አቡ፣ እኛ ያለንበት አካባቢ ያውቀዋል እራሱ፣ ሊውል ይችላል ለምንድን ነው ይሄ ነገር እንዲወራ ይፈለጋችሁት? ማን ያወራ ነው ያወራው? ተንስ ያወራው ሳምጡት እዚህ ጋር አቁ። ግን ያለንበት አካባቢ ራሱን ቻፒ የሚያውቋል አይደለም። አሁን በፊትም ቢሆን ፎሎ ነው የሚያረጉሽ ገብቶሻል። የአንቺን ውድቀት ነገር ነው በጣም ነው ወደ የሚዛመተው። ከዛ ኢቭን በቢዝነስ ደረጃ ለምትዩ ማለት ነው አሁን በቢዝነስ ላይ ነው ያለው እኔም በሱ ስራ ላይ ነኝ ያለው። እንደው እሱም አንድ እኔም አንድ ነው ያለን አሁን ካፍቴሪያውን ምን እምልሽ ገብቶሻል። አንድ አንድ ነው ያለን እሱም አንድ ነው ያለው እኔም እኔም ነው የምሰራው። ኢቭን የሌላ ሀገር ዜጎች አሉ መጥተው እንደዚህ እንደዚህ እያሉ ለቅቄ ነበር። እንዲህ በቃ ማለት እንደዚህ ለማን ታሳመኛለሽ ምናምን እ ትላንት ሪዝን የመጣሁብሽ ሪዝን ምን ብዬሻለሁ? ሀቡ እኔ እንደዚህ እንደዚህ ተብሎ ተወርቷል ቻፒ። እንደዚህ ያለ ነገር አላደረኩም ንጹህ ነኝ ካለ፣ እኛ ደግሞ ስሙን እንደዚህ ካልን እንሂድና እንማል ነው ነው ብዬሻለሁ። ማስረጃ ለምትዩ ሀቡ እኔ ያውቃል በደንብ ነው የሚያውቀው ቻፒ። ማስረጃ ብለሽ እንደዚህ እኔ ማስረጃ ቻፒ ታውቃለህ፣ እኔ አንድ መረጃ ቢኖረኝ ቮይስ ላይ ስለ እንደዚህ አይነት ነገር በደንብ ነው የምታቀኝ፣ እንተዋወቃለን። አንድ ነገር ቤዝ ታቀኛለህ። እንዴት ነው ሄጄ እንደምከስ ኬዝ እንደምከፍት ምናም ታውቃለህ አይደል? ዋሾ ማስረጃ ቢኖረኝ ጠቂቁ ትክክለኛ ነገር ነው የማወራው። አቡ የሆነ አንድ መረጃ ቢኖረኝ ሄጄ ከከሷለሁ። ገባሽ አይደል? ምንም የለንም እኛ ፍርድና ፍርድ እየጠበቅን ያለ ነው፣ ከእግዚአብሔር ነው። ምን አልኩኝ? እንሂድ ቻፒ እንማለ። ለምን ሳው እንደዚህ እንደዚህ የተደረገበት ያለ ስሙ ስም ከሰጠ ነው ወደ ራሳችን ነው የሚመጣው እኔ ነኝ አላፍትና ወስዶ ገብቶሻል። ቻፒ እንደዚህ አላደረገም ሲባል እኔ ነኝ አላፍትና ወስዶ ሙሉ አላፍትና እንደዚያን ነገር ሄደሽ ስትሚ፣ አቦ አንቺ ሙስሊም ትሆንሽ ነው እንጂ አሁን እንደዚህ ክርስቲያን ሰው ያስገባ ያውቃል። በደንብ ቢወራ እኔ እንደዚህ አላደረግኩም። እኛ እኛውን አምነናል። ምንድነው ያመነና እህታችን አውርታለች። አዎ ያቃል ለፈች። ስለዚህ እሷ ሞታለች። ገባሽ አይደል? እኛ እያደረግን ያለ ነው። ቻፒ ነው፣ ቻፒ ሰርጫው፣ ቻፒ ነው ብለናል። አዎ ብለናል። አልካልኩኝ ቻፒ እንደዚህ ነገር አላደረግኩም ሲል እንሂድና እንማል። እዛ መሄድ የማይችልበት እኮ እጠብቀዋለሁ፣ መሄድ እስከሚችልበት ጊዜ ድረስ ኢትዮጵያ ማለት ነው። ኢትዮጵያ ሄዶ ወረቀት ምን ይመጣል ተብሏል። እሱን በውስጥ በእንትን ይሄ በቄሱን በምንም ይጨረሳል። እንዴት እንደምንሄድ ገባሽ አይደል አቡ። አሁን ፕሮግራሙ ላይሆን ይችላል ላይሆን ይችላል። ፕሮግራሚ እንደዚህ ነው። እሄዳለሁ ሲል ሄደን እንማል

ምንድን ያልኩት አሁን ይሄ አንቺ ጋር ስለመጣን አይደለም፣ አይደለ አቡ ዋናው ነገር ፈጣሪ ጋር ነው መሄድ ያለብን አይደል? አንቺ ሀቅ ታውጫሽ አሁ ዚጋ ታሶሪናልሽ ምናምን፣ ከዛ እኔም እንደዚህ አሁን ለሱ ውሸት ኳሸው ገብቶሻል። አቡ እኔ ያለ ስሙ ስም ተጥቼው እህቴ እንደዚህ አደረገ ብዬሽ ካልኩኝ እንምላለን። የት ዘብር ገብርኤል የሚባል ቦታ አለ፣ ያውቃሉ ክርስቲያን ገብቶ ሊያስረዱሽ ይችላሉ። ልክ ነው እዛ ሄዶ እሱ አላረፍኩም ሲል ወደ እኔ ነው የሚመጣው። እንዳለ ያለ ስም ስም የሰጠሁት ሚደርስብኝ አደጋ እንዳለ እንደዛ ነው ገብቶሻል። ይሄን ብቻ ነው የጠየቅነው። እኛ ሌላ ነገር አልጠየቅነውም። አንድ በይ ሁለተኛ ነገር አንድ ነገር ይቅርታ፣ የሰው ስም መጥቀስ አልፈልግም። ቤትሽም እንደዚህ ነገር አይወራም። እቺ ልጅቷ ምን አለች መሰልሽ? አቡ አስቢበት። ገና ስማቸውን ዲሲ በጄ ስጣ ይሄ ነገር ደግሞ ቻፒ በውስጥ በደምብ ታውቃለህ። ስለዚህ ነገር ታውቃለህ ታውቃለህ ታውቃለህ። በደምብ ልንገርህ ገና ዲሲ በጄ ስጠራለች እየሰማች ነው አቡ። ፎቶ ተላከላት ላከ ያላከ ላኩላት። ከሬ ከሬ አለለም እሱ በደንብ ያውቃል ውስጡ ለምን እንደማይከለቀሽ። ከዚህ በፊት እኛ የራሳችን ነገር የምናውቀው ነገር ስላለ ማን እንደላከላት ስም አልተጠራም። ማን እንደላከላት በደንብ ያውቃል። ልቡን ገባሻል? አቡ እኔ ልጄን ያውቃታል። አንድ ልጄን አንድ ልጄን ልጄ ለልጄ መስዋዕት ሁሉ ነገር ያውቃል። እኔ ልጅቷን አልኩሽ፣ የተላከላት እንደዚህ ልጅቷን ካወሯት፣ ከዚህ ከተወራ ከግሩፕ ከቤተ ክርስቲያኑ ውስጥ ከማውራት አንድ ኖርማል፣ እዛው ሰፈር ነን አንተዋወቅም። ግን ስሚ ምን እንዳረጓት፣ ልጅቷ አሁን ልጅቷ ማስረዳ ስላልቻለች ነው እንጂ የላቅ ኢቨን ከድተዋታል። በምን ከዷት በይ